አህፀነ ለምለም በተፈጥሮ ጸጋዎች የታደለች መሆኗ የአደባባይ ሚስጠር ነው። ዜጎቿ በየጊዜው በረሃብ አለንጋ የሚሰቃዩ በድህነት አረንቋ የተዘፈቁ ሆነው መቆየታቸውም ሌላኛው የሀገሪቱ ገጽታ ነው። የተፈጥሮ ሀብት የተትረፈረፈባት ኢትዮጵያ ስለምን ወደፊት መስፈንጠር ተሳናት የሚለው ጥያቄ የብዙዋኑ ሆኖ ቆይቷል። ለአብነትም ከተራራዎቿ እየመነጩ በየሸለቆ ምድሯን እያረሰረሱ ድንበር የሚሻገሩ ወንዞቿና በጉያ ያቀፈቻቸው የከርሰ ምድር ውሃ መገኛ ብትሆንም በተቃርኖ ግን በየጊዜው ለድርቅ ስትጋለጥ የቆየች ሀገር ሆናለች። ኢትዮጵያ በማህፀኗ የተለያዩ የተትረፈረፉ ማዕድናት ሀብቶችን ይዛ ሳለ የዜጎቿ ህይወት ግን በቅጡ መቀየር የተሳናት ሀገር ሆና ለመቆየት ተገዳለች። እንዲህ ያሉ ኢትዮጵያ የተፈጥሯዊ ሀብቶችን በመጠቀም ሀገራዊ ብልጽግና ማረጋገጥም ሆነ የዜጎችን ህይወት ለመቀየር በሚደረጉ ጥረቶች ላይ ፈታኙ ጣውረዶችን ማለፍ እንደሚገባም የታላቁ የህዳሴ ግድብ ሕያው ምስክር ነው። ይህ የተፈጥሮ ሀብቶች ወደፊትም አሁንም ለኢትዮጵያ ወዳጅም ጠላትም የሚያመጡላት ናቸው። እንግዲህ ወንዞቿን አይተናል፣ ማዕድኖቿን አይተናል፣ እነዚህን አይተናል። ይህንን ደግሞ መሸከም የሚችሉ ህዝቦች ደግሞ አሏት። ሀገራዊ የዘመናት መሻት ቁጭትና ጥረት ውጤት የሆነው የታላቁ ህዳሴ ግድብ እውን መሆንም ለኢትዮጵያ የተፈጥሮ ሀብቶች አዲስ ብስራትን ያሰማ አይንን የገለጠ ጭምር ሆነዋል። የ2018 ዓ ም ጅማሮ የመስከረም ወር የኢትዮጵያ ከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ የወጣበትም ነው። በሶማሌ ክልል የሚገኘው የኦጋዴን ሰርጥ ከፈረንጆቹ 1920ዎቹ ጀምሮ በተፈጥሮ ጋዝና በድፍድፍ ነዳጅ ሀብት መገኛ መሆኑ ቢረጋገጥም ይህንን ሀብት በማውጣት ወደ ኢኮኖሚ ሞተርነት ለመቀየር ሳይቻል ቆይቷል። ይህ የተጀመረው የ2018 ዓመተ ምህረትም ኢትዮጵያን የሸፈኗ አቧራ ተራክፎ ጸጋዎቿ ጎልተው እንዲታዩም እድል የፈጠረ ነው። የተፈጥሮ ማዕድኖች ግን አሁን ነዳጅ፣ ለምሳሌ በርከት ያለ ገንዘብ ነው የምናጠፋው። የአፈር ማዳበሪያ እንደዚሁ በርከት ያለ ገንዘብ ነው የምናጠፋው። ስለዚህ እሱን ያድንልናል። ኤክስፖርት ካረግነው ደግሞ ብዙ ገንዘብ እናገኛለን። ያ የንግድ ሚዛናችን ያስተካክለዋል ማለት ነው። እስካሁን ድረስ የንግድ ሚዛናችን ቀውስ የሚያመጡ ነገሮች እነዚህ መሠረታዊ ነገሮች ላይ ኢንቨስት አለማድረጋችን ነው። ስለዚህ አሁን ይሄ ኢንቨስትመንት መጀመሩ ትልቅ ነገር ነው። በተለይ ካሉብ ጋዝ እዛ በቀደም ሲመረቅ ሳየው በጣም ነው ደስ ያለኝ። ምክንያቱም ከፍተኛ ጅምር ነው ብዬ ነው የማስበው። በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚቻለውን የተፈጥሮ ጋዝ ፕሮጀክት ማጠናቀቅም ይህን ተከትሎም ወደ ግንባታ የሚገባው የማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካም ተሰናስለው የኢትዮጵያን እድገት ጉዞ ትርጉም ወዳለው ደረጃ የሚያሻሽሉ ስለመሆናቸውም ሳይታለም የተፈታ ነው። አንድ ዓመት ከሁለት ወራት ብቻ የወሰደው የካሉ ፕሮጀክት ፈጣን የግንባታ ሂደትም ለሌሎች ፕሮጀክቶችም በአጭር ጊዜ መጨረስን ባህል ተጨማሪ እርሾም የሚሆን እነዚህ ፕሮጀክቶች ሲጠናቀቁ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ፣ ምርቶቹን ወደ ሀገር ለማስገባት የሚወጣውን ከፍተኛ የውጭ ምንዛሪ የሚያስቀሩ ናቸው። የሀገራችንን የብልጽግና ጉዞ ትርጉም ወዳለው ደረጃ የሚያሸጋግሩ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው። ከጉባ ሰማይ ስር ጠቅላይ ሚኒስትር አብይ አህመድ ያበሰሯቸው ፕሮጀክቶችም በተለይም ከስም በዘለለ ለልማት ላልዋሉ የተፈጥሮ ሀብቶች ቀን ይወጣላቸው ይመስላል። ዘመኑ በጉል የሚነሳ አዲስ ምዕራፍ ጅማሮ መሆኑ እንዲህ ያለው ጅማሮ ግን አልጋባልጋ በሆነ ሂደት እንደማይፈጸም አስቀድሞም በነበሩ ፕሮጀክቶች ላይ የታዩ ፈተናዎች ምስክር ናቸው። እንደ ታላቁ ህዳሴ ግድብ ሁሉ የኢትዮጵያ የብሔራዊ ጥቅም አካል በሆኑ ፕሮጀክቶች ላይ አንድነትና ትብብርን ማሳየት ይጠይቃል። የህዳሴው ግድብ ለሁሉም ነው። የምግብ ነጻነት፣ የማዳበሪያው ጉዳይ ለሁሉም ነው። የኤነርጂ በተፈጥሮ ሀብት የመጠቀም ለሁሉም ኢትዮጵያ ነው። እንደዚህ ይሄ የኢትዮጵያ ዳር ድንበር የሁሉም ጉዳይ ነው። ስለዚህ አሁን እኛ ጋር እነዚህ ላይ ጥያቄ ሊነሱ አይገባም። እንግዲህ ሰለጠኑ የምንላቸው አገሮች እኮ በእንደዚህ አይነት ብሔራዊ ጥቅሞች ላይ ምን አላቸው? ፍጹም አንድነት ነው ያላቸው። የተፈጥሮ ሀብቶችን በቴክኖሎጂና በእውቀት ታግዘው ስራ ላይ በመዋል ወደ ወሳኝ የሀብት ምንጭነትና የኢኮኖሚ አንቀሳቃሽነት ለመጠቀም የሚደረገው ጉዞም የኢትዮጵያን ቁመና ከሚቀይሩ አሻራዎች መካከል ነው። በፈተናዎችና ጫናዎች ባለመበገር የአንድነትና የትብብር መንፈሶችን በማጉላት በተፈጥሮ ሀብቶች ላይ ኢትዮጵያ የጀመረቻቸው ግዙፍ ፕሮጀክቶችን እውን ማድረግም ከትውልዱ የሚጠበቅ የቤት ስራ ነው።